ፍጼ ፍጼ ፍጼ ዛሬ ፍጼ በጣም ነው ያስደሰተኝ። ፍጹም የሃይሚና የብሩክ መከታ በጣም ነው ያስደሰተኝ ዛሬ። ፍጹም እንዴት ናችሁ? ሰላም ናችሁ ወይ? የኔ ውድ የሆናችሁ የሀገሬ ልጆች ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ እኔ ቀን ስራ ውዬ ነው የምገባው። ያው ሲዘዋወሩ ግን አንዳንድ ነገሮች አለሁኝ ያው ወደ ከሰዓት ይመስለኛል ፖስት ያደረጉት አይደል በፍጹም ቪዲዮ እንመጣለን ብለው ጨረቃዎቹ መተውልናል በጣም እንወዳቸው ሁሌም ስናያቸው ደስ የሚለን በመከታ በሆነው ጓደኛቸው ወንድማቸው ብርቅ በሆነው በወንድማቸው ቤት መተዋል በፍጹም ያው ቀን ደግሞ የተለያየ ነገር ስናይ ነበር እኔ ያው ስራም ቦታ በሆን ባለኝ ሰዓት አለሁኝ ሞባይሌን እና ሀይምዬ በቲክቶክ በቲክቶ አልተቻለች። በጣም እየገረመችኝ እያደነኳትን ያለሁት እውነት፣ አልተቻለችም። በእንግሊዝኛው ትቀውጣለች፣ በዘፈኑ ትቀውጣለች። በተለያየ አቅጣጫ ዘፈኖችን እያስደመጠችንን ያለችው እያዝናናችንን። እንደውም የእሷን ትላንት የዘፈነችውን ተረጋጋ የሚለውን ዘፈን ብዙዎች እየተጫወቱት ነው። አብም ትላንትና እንደውም የአብ በጣም ደስ ይላል። ውሻም አለ እንደገና፣ ከናኒ ወንድም ጋር ይመስለኛል የሰራው። የሱ ደግሞ አዝናንቶኛል በጣም በእውነት። የአብ አብ ራሱ ተጫውቶታል። ሀይሚን ነው መጀመሪያ ይሁት። በሱ ዘፈን እኔ ብዙም ስላልተከታተልኩ ተከታተልኩ ሌሎቹን እና ይህ ሰሞን በተከታታይ በየቀኑ አዳዲስ ዘፈኖች እየለቀቀችልን ነ ያለ ነው። እኛም ተመችቶናል፣ እሷም ተመችቷታል። ደግሞ ቡታጅራ ተስማምቷታል፣ ላይ በጣም ነው የተስማማት። ደስ ይላል። ግን ጓደኛቸው ወንድማቸው የሆነ ፍጹም በዛሬው ዕለት የሰጣቸው ስጦታ በጣም ደስ ብሎኛል። ያው እንዳይለያዩ በጣም ጥሩ መልእክት ነው ያለው እሱ ያስተላለፈው መልዕክት። በጣም አስተዋይ ልጅ ነው ፍጹም በነገራችን ላይ እንዳይለያዩ አንዳቸው በእሷ ውስጥ እሱን በእሷ ውስጥ እሱን ሁልጊዜ እንድታስበው በእሱ ውስጥ ደግሞ እሷ ሁልጊዜ ከእሱ ጋር እንዳለች እንዲያስብ ፈልጌ፣ እንዳይለያዩም ስለምፈልግ በጣም ስለምወዳቸው በጣም ስለማከብራቸው ስለሚገባቸው ሁልጊዜ አንድነታቸውን ማየት ስለምፈልግ ነው ይህን ስጦታ የምሰጣቸው ብሎ ይህ ስጦታ ሰጥቷል። ፖስት ሲያደርጉትም እኔ ሳይ ያይሚ አልታየኝም፣ በደንብ ብሩክ እንኳን እንድች ሀብሏን ወጥ አድርጓት ጠርጥሬ ነበር። እኔም ለነገሩ በዛ ሰዓት መስራት ስለማልችል ነው። እኔ ማታ ወደ ማታ ነው መስራት የምችለው ሁልጊዜ። ለዚህ ነው ወደኋላ የቀረሁት እኮ ብዙም እንደዚህ ብዙ ነገሮችን አለው ያለው። ማታ ስመጣ ግን በብዙ ነገሮች ላይ እንደዚህ መወያት እንትም ማለት እፈልጋለሁኝ። ግን ከዛ ውስጥ በቃ የተመቸኝ ማታ ብቻ ስለምመጣ በቀን ሁለቴ ሶስት ስለማልሰራ ያው የእነሱን ነው ሳይ፣ ደስ ስለሚሉኝ ስለምወዳቸው ይነሱን ነው የምሰራው። እና ጥሩ ስጦታ ጥሩ ማስታወሻ ነው የሰጣቸው። እንግዲህ ከአንገታችሁ እንዳታወልቁ ተብለዋል። ሃይም ሁልጊዜ አንገቱ ላይ ሲያወልቅም ሲያጠልቅም፣ እንግዲህ አንገቱ ላይ የታሰረ ነገር ነው። ሁልጊዜ ያው እንዲያስባት ብሎ ነው። ያው ሁሉ የማይለያዩም አብሮ ናቸው፣ ደስ ይላል። ግን ፍጹም አክብሯቸው፣ ወዷቸው፣ አስቦበት ይሄንን ስጦታ ስለሰጣቸው፣ ያሁላ የተወሰኑ ሰዎች ያው ሲሰሩ አይቻለው። ጠርጠረም ነበረ ስጦታ ሊሰጡ እንደሆነ። እኔም እንደዛ ነው ስጦታ ይሰጣቸዋል ብዬን ያሰብኩት በተለይ ብሩክ እጅ ላይ የአንገት ብሉን ይዞ ፎቶ ላይች ማለት ነው እና፣ ደስ ይላል። ያው ሀይም ደግሞ በተለያየ እንትን ቲክቶክ ላይ የተለያየ ዘፈኖችን እየለቀቀችልን ያለችው ተደስታለች። ብታጅራ ደስ ነው የሚላት በጣም ይስማማታል። የተለያዩ ሰዎችንም ያው ቻይናን ለማሳደግ እየረዱ ነው ያሉት። ይህም ደስ ይላል። እንደውም እኔ ዛሬ ያቺ ፍቅር እየምትባለች በጣም ታሳዝነኛለች። ምስኪን ነች እሷን እንደውም እንትን አድርጋት አይቼ ላይክ አድርጋት አይቻለሁ። እሷ ውስጥና አሁን ማታ ስገባ የሆነ ዩቱብ ላይ አይቼ ነው። እሷ ልጅ ደግሞ በጣም ምስኪን ልጅ ነች፣ ደስ ትለኛለች። እንደ እሷ እውነት ጀግኖች ናቸው። እውነትም አስቀምጣችኋቸው አይቻለሁኝ። እሷ እቺ ፍቅርዬ ሩታም ሆነች ሄሉ አርባ ምንጭ ነው። እኔ ደግሞ በጣም ማደንቃት ከነሱ ጋር አብሬ ደምሬ ጀግኖች ናቸው። ሚዲያ ላይ ስናያቸው አሉ። ደግሞ ሌሎች ሚዲያ ላይ የምንወዳቸው ምናደንቃቸው ሰዎች አሉ። በስጦታ በጣም ደስ ብሎኛል፣ ተደስቻለሁ። እነሱም ዘና ፈታ ብለዋል። ጓደኛቸውም ጓደኝነቱን እያሳየ ነው። እስካሁን እውነት ደግሞ ጥሩ ጓደኛ ነው። ኒሁል ጊዜ ነው ምለው ከማንም ስጋር ሳወራ በጣም ነው የፍጹም ለነሱ ያለው አክብሮትና ፍቅር ደስ የሚለኝ። በጣም ጥሩ ልጅ ነው። አይለያያቸው እግዚአብሔር አብሮ ያዘልቃቸው ነው ምለው። እነሱም ፍቅር አብረው እንዲዘልቁ እግዚአብሔር እርዳቸው። በመሀል ጣልቃ ገብቶ ሀይ ሚየን የሚመስል የመሰለ ደግሞ ጨዋስ የተሰጥቷቸዋል ሰጥቷቸዋል ጨዋነቷን ሁል ጊዜ እንዳስመሰከረች ነው። እኔ ትናንት ባየሁት ውስጥ እንደውም እንትኑ ላይ የሰራውት ላይ አልተናገርኩም መሰለኝ። ትላንት በቀረብ የብሩ ክፈት ወንድም በፈተናት ጊዜ እንደፈተና እንበለውና ያው እሱ እንደዛ የተቆጣት በቃ ፈተና ሲያቀርብላት የእሷ እርጋታ አልገረማችሁም? እርጋታዋ በቃ ጨዋነቷን እኮ ነው። ካሜራ እንዳለ እንኳን አታውቅም። እና በዛ ላይ ገና አይታው የማታውቀው ሰው ነው። ይሄ ሰው እንኳን ትዳፈረቹ እንዳለን ገና አይታው ምንም ማታውቀው ሰው አመላለሷ እንደዛ ሲያት በእርጋታ እሱን አትቆጣው። በቃ ልትቆጣ ከሆነ እንዳል መጥራት የለብኝም እንደማለት ነው። እንግዲህ እኔን ተቆጣኝ ለማለት ፈልጋ ነው። ስርዓቷ፣ አነጋገሯ በቃ እኔና ማርቶ እንደው ብሩክዬ ሁሉን ነገር አሟልቶ እግዚአብሔር የሰጣትን ሴት እግዚአብሔር አምላክ ሰጥተዋል፣ ተንከባከባት ነው የምንለው። ደግሞ ሌላው ያየሁት ትላንትና በዚሁ አስተያየቶች እንደ አንዳንድ ነገሮች ልናገርና፣ እኔ እነዚህ ነሩታና አብርሽ በጣም ደስ ይሉኛለን። ትዳራቸው ፍቅራቸው፣ በልጅነታቸው ቁም ነገር ቦታ ላይ መድረሳቸው በቃ በዚህ እድሜያቸው ወደ ቁም ነገር ወደ ትዳር ወይም ህይወት ወደሆነው ነገር መሄዳቸው ደስ ይለኛል። ግን ሁልጊዜ ምን ያው ዲንሶቻቸውም ሲናገሯቸው ሰማለሁ እነዚህ ልጆች ዳኒና ጽጌ ተመካከሏችሁ አውጡ ሲባሉ አይሰሙ ሁልጊዜ እንደተበጠበጡ አሁን። ትላንትና ኬክ አቀረቡ ውስጥ ያብረን ልናቀረንትን ጸሎት ወይም አመት በዓልን ለማክበር ነው ብለው ኬክ አቀረቡ። ሊቆርሱ ባሉበት ሰዓት ዳኒና ጽጌን፣ በነገራችን ላይ እየተመካከሩ ነው መሰለኝ። ሜሪ ሶስቱ ያሉበት ምንም ሰላም የለም። በጣም ያሳዘኑኝ በእውነት ትላንትና ዛሬም ድጋሚ አይቻለሁኝ። ደግሞ እንደገና ጽጌ በሯን ዘግታ ብጥብጥ ብለው፣ እነዚህ ልጆች ሰርጋቸውን ለማድረግ ለመደሰት፣ ሰላም ለመሆን፣ ጥሩ የፍቅር ጊዜ ለማሳለፍ ሄደው በእነዚህ ልጆች አማካኝነት እየተበጣበጡ ነው። ሚዲያ እንግዲህ አሁን ቻይናን ለማሳደግ ነው። ዝም በሉ እናንተ ሰዎች። ምን የምትሉ ልጆች አላችሁ ይገባኛል። እኔም እንደዛ ይገባኛል። ምክንያቱም በተለያየ ቻይናን ነው የመጡት። ዛሬ በአንዷ ይመጣሉ፣ ነገ በአንዷ ይመጣሉ፣ ተነጎዳ በአንዷ ይመጣሉ። ይገባኛል፣ ቻይናን ለማሳደግ ነው ሊሆን ይችላል። ግን እኔ አብርሃም እና ሩታ እየተበጠበጡ እንዳሉ ነው ለኔ የሚሰማኝ። ይሄ እኔ እንጃ ቻይናን ለማሳደግ ብቻ አይመስለኝ። እነዚህ ሰዎች ማረፍ ሲገባቸው፣ ሰርጋቸውን ማጣጣም ሲገባቸው፣ ለደስታ ለመዝናናት በሄዱበት ወቅት እንደገና እነዚህ ልጆች እየመጡ የተደበቀ ፍቅር አለባቸው ሁለቱም እኔ እንደማያቸው ዳኒም ሆነ ማነችች ጽጌ ሁለቱ መሀል የሆነ ድብቅ የሆነ ፍቅር አለ፣ ያላወጡት ይመስለኛል። አላቅም። ለፍራንክም ለቻይና ለምንም የሆነ ያ ነገር ነው የሚያነጫነጫቸው ሰበብ እየፈለጉ ወይ አውጥተው ያወጡት ወይ አውጥተው እኛም በተገላገልን። ያወጡት ልጆቹን ብጥብጥ እያደረጓቸው ነው። በዚህ ነገር አልተደሰጥኩም። ምክንያቱም እነሱ ባሉበት ሁልጊዜ ትንሽ ሰላም ሆኑና ሁልጊዜ መበጥበጥ ነው። ትንሽ ሰላም ሆኑና ሁልጊዜ መበጥበጥ ነው። ሚዲያውን ትላንትም ሳይው ዛሬም ደግሞ በር ዘግተ አልወጣም ብላቸው በጣም አስቸግራቸው በጣም ተጨንቀው ነበር። መጨረሻቸው ምን እንደሆነ እኔ አላቅም። መጨረሻውን ሳናውቀው ነው የተዘጋው። እንደገና ደግሞ አለ ሁሉንም እኮ አሰራም። ጊዜም ስለማይኖረኝ ስለማልሰራ ነው እንጂ ማነችቺ አሌክስ የሚባለው ልጅ እና ዴዚ የምትባለው ልጅ በጣም ነው፣ ዴዚ የምትባለው ልጅ በጣም ነው መወዳት የሆነ ብጥብጥ ውስጥ ገብተዋል። እኔ በዚህ አጋጣሚ የምናገረው ነገር ቢኖር ሚዲያ ላይ ያላችሁ ሰዎች፣ በአጠቃላይ ታዋቂ የሆናችሁ ሰዎች እናታችሁን ከነገበነዋ እናታችሁ ሚዲያ ላይ አታውጡ። እናትና አባትን ማክበር ማለት እግዚአብሔርን ማክበር ነው። ምክንያቱም ዕድሜህ እንዲረዝም እናትና አባትን አክብር ይላል መጽሐፍ ቅዱስና እናትና አባትን ማክበር ጥሩ ነው። በተለያየ ነገር እየመጣችሁ እናታችሁ ሚዲያ ላይ አታውጡ። የራሳችሁ ችግር ካለባችሁ ሁላችሁም ችግራችሁን ተወያዩ። እኔ መካሪ ሰው ሆኝ አይደለም፣ ግን የማየው ነገር ካላስደሰተኝ አንዳንዴ እናገራለሁ። ዴዚና ማን ነው አሌክስ፣ የራሳቸው ኬዝ ይኖራቸዋል። የራሳቸውን ኬዝ ብቻ ይዘው ያውሩ። መሀል እየገቡ ደግሞ የሚያበጣበጡ ሰዎችና እናት እናትየዋንም ጣልቃ እያስገቡ የሚነጋገሩት ነገር ስላልወደድኩት ነው። ጊዜ ካለኝ በእነሱ ላይ ነገ ተንጉድ ያሰራለው እናት ባሳደገች በለፋች የፈለገው ጥፋት ቢኖርባትም ለልጇ ስትል ነው ያንን ነገር የምታደርገው እንደ ጥፋት ተቆጥሮ ሚዲያ ላይ ሁልጊዜ መውጣት የለባትም እናት ማለት እወዳለሁኝ ሌላ ጊዜ ሰራለው ሰላም ሆኑልኝ የእኔ ወዱ